አሰላሙ ዓለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ የአቡ አነስ የተርቢያ ሚዲያ ተከታታዮች፣ እንግዲህ ያው የሰው ልጅ አላሁ ስብሓነሁ ወተዓላ የፈጠረው ጅንም ይሁን ሰውም ይሁን ይህንን ጠቅላላ ዓለም ለማን ነው የተፈጠረው ብለን ስንጠይቅ ቁርአን መልስ ይሰጠናል ማለት ነው።

ስለዚህ በአንዳንድ መንዙማዎች ግን በምንሰማው አለሙን ሁሉ የተፈጠረ ለሙሐመድ ነው የሚል ሰምታችሁ አታውቁም? ከዚሁ አያ ጋር ይጻረራል ማለት ነው። ስለዚህ እውቀት ወላሂል አዚም፣ ስለ ኢልም ስንነጋገር ወንድምና እህቶች፣ ኢልም በጣም ግዴታ ነው። ግዴታ ነው፣ ሱናም አይደለም። ኢልም በወንዱም በሴቱም ሙስሊም ግዴታ ነው ማለት ነው። ስለዚህ ያለማወቃችን እየጎዳን ነው። ባለማወቅ ብዙ ስህተቶች ይሰራሉ፣ ሽርኮች ይሰራሉ፣ ቢድዓዎች ይሰራሉ። ሙሐባ ነው ተብሎ ድንበር ይታለፋል። ስለዚህ ኢንሻአላህ የዛሬው ፕሮግራሜ ማለት ነው ስለ ዒልም ነው። ዒልም ስለ ዒልም በደንብ ካወቀን በኋላ ስለ ዒልም በጥልቀት ስለ ዒልም ከተረዳን በኋላ ከዛ ዳዕዋው ኢንሻአላህ ካሁን በኋላ አላቋረጥባቸውም ኢንሻአላህ። ሀጃ እየገጠሙኝ መሀል ላይ ያቋረጥኩት ነው። ቀረጻ ይባላል። ለሰዎችም የሰርግ ሰራለሁ ና በስማቸው ነሽዳ ሰራለሁ። ለሰርግ ሀላል ልማ ነው። ብዙ ነገሮች ምሰራው ቅንብር ምሰራቸዋለሁ። በራሳይ ሁለት ቲክቶክ ነው ያለኝ። ያ ሰላሳ አምስት ሺ ቫይራል የወጣ በርጃ በርጃ የሚለው እሱ ኑር ሑሴን አሕመድ የተውሂድ ነው። ዊዲንግም አለው እዚ ጋር ደግሞ የልጆች ተርቢያ ስለዚህ ከመጀመሪያ ጀምረን ዒልም ማለት ምን ማለት ነው? ምንድን ነው ማወቅ ያለብን? ዒልም ለምን አስፈለገ ያስፈልጋል? አላሁ ስብሓነሁ ወተዓላ ለረሱል ሰለላሁ ዓለይሂ ወሰለም ምንድን ነው ያላቸው? ወቁል ረቢ ዚድኒ ዒልማ አላቸው፣ አያቸው። ወቁል ረቢ ዚድኒ ዒልማ፣ ጌታየ ሆይ በል፣ በልኮ ነው ያላቸው። በል ጌታየ ሆይ ዒልም ጨምረኝ እውቀት ጨምረኝ በላላቸው ለረሱል ለላሁ ዐለይሂ ወሰለም እኛስ፣ ሳናቅ ስንጨቃጨቅ ስንቦጫጨቅ ነው የምንውለው። ዒልም መሰረታዊ ነው ወንድምናቶች በኪታብም